የቀደመ የከረመ አቋማቸውን ደግመውታል። በቅኝ ግዛት ዳፋ የተተበተበ የዘወትር ልፈፋቸውን አስተጋብተውታል። ወትሮም ለንግግር ተቀምጠው ፍትህ ውል ብሏቸው የማያውቁ ነውረኞች ዛሬም በዚያው በተቸነከሩበት መደብ መቀመጣቸውን እወቁልን ብለዋል። 86 በመቶ የሚሆነው የናይል ተፋሰስ ውሃ ከኢትዮጵያ ጉያ ፈልቆ ሳለ ሀገሬው መጠማቱ በብርሃን እጦት መደፈቁ ጠፍቷቸው አይደለም። ግድቡ ከጎርፍ ተከላክሎ አይደለም። ለአንዲት ኢትዮጵያ፣ ለቀጠናዊ ድህነት ሰንኮፍ መንቀያ አብሮ የመልማት በረከት መሆኑንም አተውት አይደለም። የትኛውም የዓለም አቀፍ ሕግ ኢትዮጵያን ብርሃን አይገባሽም እንደማይል ተሰውሮባቸው አይደለም። ይልቁኑ ከጨለማ ወጥታ የበለጸገች ወደ ቀደመ ኃያልነቷ የተመለሰች ኢትዮጵያን ያለማየት የህይወት ዘመን ቅጀታቸው ነውና አላስተኛቸውም። የግብፅ የውጭ ጉዳይ ሚኒስትር በሰሞኑ ማብራሪያቸው አንነጋገርም፣ 13 እርባና ቢስ የውይይት ዓመታት ነበሩን ሲሉ ጠረጴዛዎቹን ረግጠው አጀንዳዎቹን አራግሰው በራስ ወዳድነትና ማናለብኝነት ገፍተው መውጣታቸውን ረስተውታል። ኢትዮጵያማ በጋራ እንጠቀም በጋራ እንልማ ነበር ያለችው። እርግጥ ነው፣ በድርድርና ውይይቶች አዘናግቶ በከንቱ ክርክር አዳክሞ ግድቡን የማጨናገፍ ህልማቸው ከስሟል። ህዳሴ ኢትዮጵያን ብሎ ተጠናቋል። እናም ለንግግር መቀመጡ እውነት ነው፣ እርባና ቢስ ይሆናል። የአሁኑ አመጣጥ ግን ለቅሶ የፍየሉ አይደለም እንዲሉ ግድቡ አይደለም ንግግሩም አይደለም አባይ ብቻ አይደለም። ሌላኛው የኢትዮጵያ ህልውና በያኝ ቀይ ባህር ነው። እስከዛሬ በዘለቀው ኢትዮጵያን የማዳከም የማተራመስ ሥራቸው እንዲህ ባለው ሰሞን ሲበረቱበት ደግሞ ነገሩን ቁልጭ አድርጎ ያወጣዋል። ነጻ ታወጣለህ ይህን ክልል ነጻ ታወጣለህ ያንን እያሉ አገሪቷ ለመረበሽና መረጋጋት እንዳይኖርና ያው በድህነት እንድንቆይ ማድረግ ይፈልጓሉ። ጠረጴዛው ስር ብዙ ገንዘብ እንደሚተላለፍ እናውቃለን። ይህን የምናውቀው ምንድን ነው በተለይ ለምሳሌ የግብፅ መሪ የሚባሉት በመካከለኛ ምድ ለብለሉትም የሚናገሩት ነገር አለ። ኢትዮጵያን በጦርነት አናሸንፋትም 2500 ማይልስ ወይም ረጅም ኪሎ ሜትር ነው ያለችው መሳሪያም ልከን ማሸነፋችንም፣ ስለዚህ ውስጥ አበጣብጠን ያለውን ቅራኔ ከፍ በማድረግና በማናከስ በማባላት ህዝቡን አዳክመን ልናሸንፋት እንችላለን የሚል አቋም ነው ያላቸው። ቀኝ እንዳልተገዛን ረስተው ሌሎች ነፃ እንዲወጡ እንዳላጀገን ዘንግተው ስለ የትኛው የቀኝ ግዛት ውል እንደሚያወሩ አያውቁትም። የኢፌድሪ ውጭ ጉዳይ ሚኒስቴር እንዳለው የተሳሳተውን መንገድ የነገ መዳረሻ አድርገው መያዛቸው የሚኮነን ነው። ተግባር ፍላጎትን ገለጠ እንዲሉ በሀገር የተጠለሉ በፖለቲካ የተጀበኑ በነፃ አውጪ ስም የተለወሱ ባንዳዎችን ሲያበረቱ ሲያበራክቱ አይዞኝ ግፉ ሲሉ አንድነታችን ላይ ቆምረው ህብረታችንን ሲያራክሱ መተማመኛቸው እነሱ ናቸው። ከክፍፍላችን ጀርባ ከመለያየታችን ግርጌ ከጦር መማዛችን ፊት ያሉት እነሱ ናቸው። ባንዳው ሲፋቅ በግብጾቹ ቀቢጸ ተስፋ የተለወሰ ኢትዮጵያን የመበተን ውጥን የተነቀሰ ነው። በተሰፈረለት ልክ የሚሟሟት ውዷን ሀገር ለሆዱ አሳልፎ የሰጠ ይሄ መንግስት የግብፅን መንግስት ምን ስለከለከለ፣ የኢትዮጵያ ጂኦፖለቲካል ባላንጣዎችን ምን ስለከለከላቸው ነው ታጣቂዎቹን የሚደግፉት? እዚህ ሀገር ላይ የኢትዮጵያ መንግስት ጦርነቶቹን በሙሉ በአንድ ጭጭ ሊያደርጋቸው የሚችልበት አንድ እጁ ላይ ያለ ቱል አለ እኮ። በቃ እኔ የህዳሴ ግድቡ የአባይ ወንዝ ተጠቃሚነቴን አቁሜያለሁ፣ ከባህር በር ጋር የተያያዘ ጥያቄን አንስቻለሁ ማለት በቂ። በቃ ይህንን ማለት የመንግስትን ስልጣን ያጸናል፣ የህዝብን ተጠቃሚነት ደግሞ አንደርማይን ያደርጋል። ስለዚህ ታጣቂዎቹ የሚደገፉት ለስልጣን እንዲበቁ አይደለም፣ ነፃ ህዝባቸው እንዲያወጡ አይደለም፣ እንዲለሙ አይደለም። ዋናው የሚደገፉበት ምክንያት ምክንያቱም የሻቢያ መንግስትም የግብጽ መንግስትም የሚያተርፉት በተዳከመች በፈረሰች እየደቀቀች ባለች ሀገር ነው የሚያተርፉት። ትርፋቸው ግብፆቹ በቀነጨረ ፖለቲካ የተከፋፈለ ትውልድ፣ የተበተነች ሀገር፣ የቆረቆዘ መንደር፣ የወደመ ሰፈር በኢትዮጵያ ማየት የማይተኙለት ሕልማቸው፣ የማያንቀላፉለት ስሁት መሻትና የደነደነ ፍላጎታቸው ነው። አሁን ደግሞ ዓለምም በግልጽ እንደሚያየው በኢትዮጵያ ባንዳዎቿን ተማምና ቀለብ ሰፍራ መፍረሳችንን ብትጠባበቅም አልሆን አለና ወደ ቀጠናውም ተሸጋገረች። ትላንት የአባይ ውሃን አጣለሁ ስጋት በወኪሎቿ ባንዳዎች በየምሽጉ ሲያርመሰምሳት፣ ዛሬ ደግሞ ኢትዮጵያ ወሳኝ ን በር ካገኘች የሚል ፍራቻ ወደ ጎረቤት ሀገራትም ተሸጋግራ ግጭት ወደ መጥመቁ ቀጠናው እንዳይረጋጋ ወደ መስራቱ እንዳስገባት በግልጽ ማየት ይቻላል። የዘወትር ግብራቸው እናውቅ ያሉት ሙያቸው ይኸው ነው። ለግጭት ጠማቂ፣ ለርኩስ መልእክተኛ ቀለብ መስፈሩም ይቀጥላል። በአንዳ ማብዛቱም የማይቀር ነው። ትላንት ኢትዮጵያውያን ተደምረው ሲቆሙ እንዴትም ቢቆምሩ የቱንም ያህል ቢያሴሩ የትም እንደማይደርሱ ታይቷልና ብቻ የኢትዮጵያውያን ጸንቶ መቆም የቅዠቱ ማርከሻ መፍትሄ ነው።